ትምህርት ቤት ቤተሰቦች የዩቲዩብ ቻናላችን፣ ዛሬም ከትናንትናው የቀጠለውን የቃላት ምስረታና አነባበብ እንዲሁም ሆሄያት ቅርጽ እንዴት እንደምትለዩ እያቀረበ የነበረውን በቅደም ተከተል ዛሬም እንቀጥላለን። ሳብስክራይብ እያደረጋችሁ ተከታተሉን። ዛሬ ደግሞ ከጀ እንጀምራለን። ጀ፣ ጁ፣ ጂ፣ ጃ ጆ ጄ ጂ። እንግዲህ እነዚህን ደግሞ በእያንዳንዳችሁ የተመሰረቱ ቃላት አሉ። እነዚህን ደግሞ እንዴት ማንበብ እንዳለባችሁ ከእኔ ጋር በትክክል ተከታተሉ። እን እነዚህን ማንበብ ቻላችሁ ማለት ሌሎቹን ቃላትም እንዴት ማንበብ እንደምችሉ ቢያንስ ግንዛቤው ይኖራችኋል። ከጀምራችሁ አትተውት እስከ መጨረሻው ተከታተሉ። ጄ ግ ና እንደምታዩት ሶስት ፊደሎች ናቸው። እነዚህን ጀ ግ ና የሚሉትን ፊደሎች ፈጠን ብላችሁ ስትጠሯቸው በትክክል ቃሉን ማንበብ ትችላላችሁ። ጀግና፣ ጀግና ይላል። ፈጠን ብላችሁ ስጠሯቸው እያንዳንዳቸው ጀግና። ቀጣይ ፊደል ጁ ነው። ጁ ስ። እነዚህንም እንደዚሁ ፈጠን ብሎ መጥራት ነው። ጁ ስ ጁስ ጁስ ቀጣይ ፊደል ጂ ነው። ጂ እንደምታዩት ይሄ ነው ቅርጹ። በዚሁም የተመሰረተው ቃል ሶስት ሆሄያት አሉት። ጂ ቺ ፊደል ቡ ከበቤት ሁለተኛዋ ፊደል ቺ ቲ ከተቤት ሶስተኛዋ ፊደል ጂ ቡ ቲ። እነዚህን ፈጠን አድርገን ስንጠራቸው ጂቡቲ ጂቡቲ። ጃ ጃ ፓ ን እዚሁም ጃ አራተኛው ፊደል ፓ አራተኛው ፊደል ከፐ ቤት ን ስድስተኛው ፊደል ከነ ቤተሰብ ማለት ነው። እነዚህን ሶስት ፊደሎች ፈጠን አድርገን ስንጠራቸው በትክክል ቃሉ እናነባዋለን ማለት ነው። ጃፓን ጃፓን፣ ጃፓን ማንበብ ቻለን ማለት ነው። እንደዚህ አድርገን ጠርተን ኒቫ ኒ ቫ ጄኔቫ ጄኔቫ ጀኔቫ ጂ ስድስተኛ ፊት ከጀ ቤተሰብ ነው። ታዩት ቅርጽ በዚህ ደግሞ የተመሰረተው ቃል ል ል ፈጠን ስናደርገው በትክክል ቃሉ ትርጉም ይኖረዋል። ልጅ ልጅ ጆ ጆ ስድስተኛው ፊደል ማለት ነው። ጆ ልጆ ልጆቹ ልጆቹ። ስለዚህ ማንበብ ቻልን ማለት ነው። እንደዚህ አድርገን ከጠራ ነው። በጣም በዛሬው የቃላት መሰረታ ዝግጅታችን ይዘነው የመጣን ፊደል ገ። እነዚሁም እንደዚሁ ሰባቶቹም ቤተሰቦቹ አሉ። በእያንዳንዳቸው ቃላት ተመስርቶባቸዋል። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ ከዛ በገ በመጀመሪያው ገ በተባለው ፊደል የምታዩት ባለሶስት ይሄ የሆነ ቃል ተመስርቷል። ገ ነ ት ሶስት ፊደል ገ ነ ት። እነዚህም ፊደሎች አሁን በአንድ ላይ አድርገን መጥራት ገነት፣ ገነት፣ ገነት። በቃ አነበብን። ስለዚህ ማንበብ ቀላል ነው። በትክክል ፊደሎቹን ቅርጻቸውን በትክክል ይዛቸው እነዚያን በትክክል መጥራት መቻል ነው ማንበብ። ስለዚህ ጉ ው ጉ ዳ ት ስለዚህ፣ የአሁ ቤተሰቦች ወይም ፊደላትን የአማርኛ ፊደላትን በትክክል እያንዳንዳቸውን ቅርጽ ከያዛችሁ ጉ የሁለተኛው ፊደል ከገቤት ዳ አራተኛ ፊደል ከደቤተሰብ ት ስድስተኛ ፊደል ከተቤተሰብ እነዚህን ሶስት ፊደሎች በትክክል ስጠሩ የቃሉን ትርጉም በሚሰጥ ደረጃ በትክክል ታነቡታላችሁ። ጉ ዳ ት ጉዳት ጉዳት። ሶስተኛው ፊደል ጊ፣ ይህም እንደዚሁ ባለ ሶስት ይሄ ቃል መስረቼበት አለው። ጊ ዮ ን ዮ ስድስተኛ ፊደሉ ነው ከየቤተሰብ ቤተሰብ ዮ ሰባተኛው ፊደል ነው ከየቤተሰብ ቤተሰብ ን ደግሞ ስድስተኛ ፊደል የሆነውን ከነቤተሰብ ቤተሰብ አምጥቼ ከጊ ጋር ባንድ ላይ አድርጌ ቃል ሲመሰረትበት ጊ ዮ ን ጊዮን ጊዮን፣ የሚል ቃል ተመሰረተበት። አራተኛ ፊደል ከገ በቤተሰብ ጋ ጋ ብቻ ጋ ብቻ። ይህንንም እንደዚሁ ፈተና አድርጎ መጥራት ነው። ብዙ ስድስተኛ ፊደል ነው ከበቤተሰብ ከተለቀቋቸው ቪዲዮዎች ላይ ፊደላት የአማርኛ ፊደላትን ለቅቄአለሁ። ከነዚያ ላይ እያንዳንዱን የፊደል ቅርጽ ያላወቃችሁ ተመልሳችሁ ገብታችሁ ማየት ትችላላችሁ። ቻ ይሄ አራተኛ ፊደል ከቸ ቤተሰብ። በአንድ ላይ እነዚህን ሶስት ፊደሎች ፈጠን አርጋችሁ ስጠሩ ጋብቻ የሚል ቃል ታነባላችሁ ማለት ነው። እዚህ አምስተኛ ፊደሉ ከገ ቤተሰብ ጌ ነው። በዚህም የተመሰረተ ቃል ባለ ሶስት ወይ ቃል ጌ ዲ ኦ እንደምታዩት ኦ ሰባተኛ ፊደል ነው፣ ከአ ቤተሰብ ዲ ደግሞ ሶስተኛ ፊደል ከደ ቤተሰብ ጌ ይሄው እንደምታዩት አምስተኛ ፊደል ነው፣ ከገ ቤተሰብ። እነዚህን ሶስት ፊደሎች በትክክል ስጠራቸው ትርጉም ያለው ቃል አነበብኩ ማለት ነው። እናንተም እንደዚህ እያደረጋችሁ ተለማመዱ እየጻፋችሁ ጌ ዲ ኦ ጌ ዲ ኦ ጌ ዲ ኦ ይኸው እንደዚህ አድርጌ ያነበብኩት ስድስተኛ ፊደሉ ከገ ቤተሰብ ግ ግ መ ል ግ መ ል። ይኸው ግ የምታየው ይህ ፊደል ነው፣ ስድስተኛ ፊደሉ ከገ ቤተሰብ መመ ነው የአንደኛ ፊደል ከመ ቤተሰብ መ ል ስድስተኛ ፊደሉ ከለ ቤተሰብ ሶስቱን በአንድ ላይ ፈጠና አድርጌ ስጠራ ግመል ግመል ከዚያ ጎ ጎ ጎ ፍ- ከረ ቤተሰብ ስድስተኛ ፊደል ፍ ከፈ ቤተሰብ ስድስተኛ ፊደል ጎ የምታዩት ከገ ቤተሰብ ሰባተኛ ፊደል በ ሶስቱን በአንድ ላይ በቅደም ተከተል ስጽፋቸው ትርጉም ያለው ቃል መሰረትኩባቸው ማለት ነው። እነዚህን ደግሞ እያንዳንዳቸውን ፊደሎች ፈጠና ርጊ አጣምሬ ስጠራቸው ማንበብ ችላለሁ። ጎርፍ ጎርፍ። ስለዚህ ምንም ሌላ የጨመርሁበት የለም፣ ጎርፍ በቃ ሶስቱን በአንድ ላይ ፈተና አድርጌ ማንበብ ቻልኩ ማለት ነው። ጎርፍ። ቀጣዩ ፊደል ቤተሰብ ቃል የተመሰረተበት ጠ ነው። እነዚሁም ሰባቱን ፊደሎች ቅርጻቸውን ማየት ትችላላችሁ። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። በእነዚህ በሰባቱን ፊደሎች የተመሰረቱ ቃላት ጠ ቃ ሚ- ቃ አራተኛ ፊደል ከቃ ቤተሰብ ሚ ሶስተኛ ፊደል ከመ ቤተሰብ አመጣሁና ከጠጋ በጋራ ሆነው በቅደም ተከተል ተደርድረው ቃላት መስርተዋል። እነዚህን ደግሞ ለማንበብ መጀመሪያ በቅደም ተከተል እጠራቸዋለሁ። ከዛ እነዚያን ፈተና ሬጊስተር ጠራቸው በትክክል ትርጉም ያለው ቃል መጥራት ወይም ማንበብ ቻልኩ ማለት ነው። ጠቃሚ ጠቃሚ ጠቃሚ የሚል ቃል አነበብሁ የተመሰረተው ፊደል ነው ከጠ ቤተሰብ ጡ ጡ ረ ታ ይኸው ሁለተኛ ፊደል ጡ እዚህ ጋር ጡ አመጣ ረ ረ የመጀመሪያው ፊደል ከረቤተሰብ ታ አራተኛ ፊደል ከተቤተሰብ እነዚህን በቅደም ተከተል ደርድሬ ትርጉም በሚሰጥ ሁኔታ አስቀመጥኋቸው። እነዚህን ደግሞ ረጋ ብዬ ስራ ጠርችል ያን ፈጠን አድርጌ በመጥራት በትክክል ትርጉም ያለው ድምፅ እንዲወጣው አድርጌ ማንበብ ቻልሁ ማለት ነው። ጡ፣ ረ፣ ታ ጡረታ፣ ጡረታ። ከዚያ ሶስተኛ ፊደል ጢ፣ ጢ፣ ስ፣ ስ፣ ስድስተኛ ፊደል ከሰ ቤተሰብ ነው ይህን ሶስተኛ ፊደል ጢን እና ስን በሁለቶችን ሳስቀምጣቸው ጢስ የሚል ቃል ይመሰርታሉ ማለት ነው። እዛ ቀጣዩ ፊደል ጣ ከጠ ቤተሰብ አራተኛ ፊደል ጣ ጣ ፋጭ ጣፋጭ ጣፋጭ የሚል ቃል ይመሰርታሉ። ጤ አምስተኛ ፊደል ጤ ነኛ ጤ ነኛ ጤነኛ ጤነኛ የሚል ቃል ማንበብ ቻልሁ። እንዲሁም ደግሞ ከጤ ቤተሰብ ሌሎቹን ከፊደል ሆሄያት አምጥቼ በቅደም ተከተል አስቀምጬ መሰረትኩበት ማለት ነው። እንደዚህ እየጻፋችሁ ተለማመዱ እናንተም። ጥ ጥ ያ ቄ ጥ ይሄው ስድስተኛ ፊደል ከጠ ቤተሰብ፣ ያ አራተኛ ፊደል ከየ ቤተሰብ፣ ቄ አምስተኛ ፊደል ከቀ ቤተሰብ። ሶስቱ ፊደሎች በአንድ ላይ በቅደም ተከተል ተደርድረው ጥያቄ የሚል ቃል መሰረቱ። እነዚህንም ደግሞ በዚህ ሁኔታ አንብቧቸው። ሰባተኛ ፊደሉ ጦ፣ እንደዚሁ ሶስት ሆህያት ሆነው ቃል መስነ ስርተዋል። ጦ ረ ኛው ጦ፣ ሰባተኛ ፊደሉ ረ፣ የረ ቤተሰብ የመጀመሪያው ኛ አራተኛ ፊደል ቀኝ ቤተሰብ ጦረኛ የሚል ቃል መሰረቱበት። ቀጣዩ የተመሰረተው ቃላት የመሰረቱበት ፊደል ጨ ነው። ጨ ጩ ጪ ጫ ጬ ጭ ጮ እንደምታያቸው ሰባቱን ቤተሰቦች አሉ። በእነዚህ ደግሞ በእያንዳንዳቸው የተመሰረቱ አሉ። እነዚህንም እንደዚሁ ረጋ ብለን እያንዳንዳቸው እየጠራን ቃላቶቹ እንዴት ማንበብ እንደምንችል እናያለን። ጨ ዋ ታ ጨ ዋ ታ። ይኸው ዋ አራተኛ ፊደሉ ታ። እንደዚሁ አራተኛ ፊደል ዋ ከወ ቤተሰብ አራተኛ ፊደል ነው ማለት ነው። ታ ደግሞ ከተቤተሰብ አራተኛ ፊደል ነው። ጨዋታ። ይህን ፈጠን አርጌ ሶስቱን ፊደል ስጠራቸው ጨዋታ የሚል ቃል ማንበብ ቻልኩ ማለት ነው። ጩ ጩ ሀ ት ይች ሀ ከ ቤተሰብ ያው መጀመሪያዋ ነች። ሀ ት ደግሞ ስድስተኛዋ ፊደል ከተቤተሰብ ናት። ከዛ ይህን ቃል ለማንበብ ሶስቱንም ፊደላት እንደተለመደው ፈጠን አድርጌ እጠራዋለሁ። ጩኸት ጩኸት የሚል ቃል የተመሰረተ ቃል አነበብኩ ማለት ነው። ቀጣዩ ፊደል ጪ፣ ሶስተኛው ፊደል ከጨ ቤተሰብ። ይሄ ነው ቅርጹ። ይህም ቃል ተመሰርቶበታል። ው ከወ ቤተሰብ ሁለተኛ ፊደል የምታዩት ነው። ው ከዚያ ጪ ራሱ ከሶስተኛው ፊደል ከጨ ቤተሰብ ውጭ ውጭ የሚል ቃል ተመስርቶበታል ማለት ነው። ጫ አራተኛ ፊደል ከጨ ቤተሰብ እንታዩት ይሄ ነው ቅርጹ። ከዛ በዚህ የተመሰረተ ቃል ደግሞ እነዚህ በሁለት ሆሄአቶች ባንድ ላይ ተደርድረው ቃል የሚመሰርት መስርተዋል። ጫ ይቺ፣ ት አምስተኛ ኖ፣ ስድስተኛ ፊደሏ ከተ ቤተሰብ ናት። ጫ ት ጫት ጫት የሚል ቃል አነበብ በጫ መሰረትኩ ማለት ነው። ረ ታ ጨ ረ ታ የወረ የመጀመሪያ ፊደሉ ነው። ረ ታ ደግሞ አራተኛ ፊደል ከተቤተሰብ ነው። ጨረታ ጨረታ የሚል ቃል ተመስርቷል። እንደዚህ ማንበብ ቻልኩ ማለት ነው። ጨረታ ብዬ አነበብኩ። እናንተም እንደዚሁ ፈጠን አድርጋችሁ ስጠሩት እያንዳንዱ ሆያት ቅርጽ በትክክል ስታቁ እና እነዚያን በትክክል ስጠሩ ማንበብ እንደዚህ ቀላል ነው ማለት ነው። ጭ ጭ ፈ ራ ይኸው ራ ከረ ቤተሰብ አራተኛው ፊደል ነው። ፈ ደግሞ ያው የመጀመሪያው ፊደል ፈ ጭ ስድስተኛ ፊደሉ ከጨ ቤተሰብ ይሄ ነው። ከዛ እነዚህ ሶስቶችን በአንድ ላይ ደርድሬ ፈተና አርጌ ስጠራቸው ማንበብ ቻልኩ ማለት ነው። ጭፈራ ጭፈራ የሚል ቃል ተመስርቶበታል ማለት ነው። ከጭ ጮ ጮ፣ ነ ያው የነን ቤተሰቦች ታቋቸዋላቸው። የመጀመሪያው ፊደል ነ ይሄ ነው። ጮ ይሄው የምታዩት ሰባተኛ ፊደል ቺ ከቸ ቤተሰብ ስድስተኛ ፊደል ቺ። ከዛ እነዚህን ፊደሎች በትክክል እንደዚህ ካየኋቸው በኋላ በቅደም ተከተል በትክክል መጥራት ነው። ፈጠን ብዬ ነጮች፣ ነጮች የሚል ቃል አነበብኩ ማለት ነው። በጮ የተመሰረተ ቃል ነው። ቀጣዩ ፈ። ያው ፈ በዛሬው ዝግጅታችን የመጨረሻው ፊደል አድርጌ ያመጣሁት ፊደል ነው። በዚህ ፊደልም እያንዳንዳቸው ቃላት ተመስርተዋል። እነዚህንም እንደዚሁ አይ ቲንክ የመጨረሻው የመጨረሻው ፊደል ነው። ፈ ፈ ጠ ራ እነዚህን ሶስት ሆሄያት ቀደም ፈጠን ብዬ ሳነባቸው እንደ በፊቱ ፈጠራ ይሄው በደንብ ማንበብ ቻል ሆነ ማለት ነው። ፈጠራ የሚል በፈ የተመሰረተ ቃል አነበብ። ፉ ከፈ ቀጥረው ሁለተኛ ፊደል ይሄን ይመስላል። በዚህም ደግሞ የተመሰረተ ቃል እንደዚሁ ባለ ሦስት ወይ ፊደል እንትን ቃል ተመስርቷል። ክ ፉ ኛ ይሄው ፉ ከቤተሰብ ስድስተኛ ፊደል ነው። ፉ የምታዩት ሁለተኛው ፊደል ኛ አራተኛ ፊደል ከኛ ቤተሰብ ከዛ እነዚህም በትክክል ፈጠን አርገን ስንጠራ ክፉኛ፣ ይኸው ክፉኛ ፊደሎችን ጠራሁ ማለት በትክክል ቃሉን አነበብኩ ማለት ነው። በሌላ አባባል ስለዚህ ሳነብ ክፉኛ የሚል ቃል በትክክል አነበብኩ ማለት ነው። ሶስተኛ ፊደል ፊ፣ ፊ ምታዩት ይቺ ናት ቅርጿ። በዚያውም የፊደላትን ቅርጽ እያያችሁ ማለት ነው። ግ ይቺ ስድስተኛ ፊደሏ ከገ ቤተሰብ ግ። እዚያ ፊ፣ ሶስተኛ ፊደሏ የምታያት ከፈ ቤተሰብ ት፣ ስድስተኛ ፊደሏ ከተ ቤተሰብ። እነዚህን ቅርጾች አምጥቼ በቅደም ተከተል አስቀምቼ ግ ፊት ግፊት የሚል ቃል ተመሰረተባቸው። ቀጠ ፊደል አራተኛ ፊደል ፋ ከፈ ቤተሰብ ይህን ይመስላል ቅርጹ። ነ ያው የነ ቤተሰብ የመጀመሪያው ፊደል ነ። ፋ የምታዩት ፋ አራተኛ ፊደል ከፈ ቤተሰብ። ስ ስድስተኛ ፊደል ከሰ ቤተሰብ። እዛ እነዚህም በትክክል ስጠራቸው ማንበብ ቻልኩ ማለት ነው። እንደተለመደው ነፋስ፣ ነፋስ የሚል ቃል የተመሰረተበት በፋ እኔም አንደዚህ አነበቡት ማለት ነው። ፌ ፌ አምስተኛ ፊደል ከፈ ቤተሰብ ይህን ይመስላል። እዛ በዚህ የተመሰረቱ ስ ፌ ው ስ ስድስተኛ ፊደል ከሰ ቤተሰብ ትም ከስድስተኛ ፊደል ነው፣ ከተ ቤተሰብ ፌ ው አምስተኛ ፊደል የምታዩት ከፈ ቤተሰብ። ከዛ ይህን በትክክል በቅደም ተከተል ፈጠን አርጌ ስጠራው ስፌት ስፌት የሚል ቃል ማንበብ ቻልኩ። ፍ ፍ ስድስተኛ ፊደሉ ነው። ያው ከፈቤተሰብ እዛ በዚህ ደግሞ የተመሰረቱ እንትን ቃላት ፍ ቅ ር። ስድስተኛ ፊደል ከረ ቤተሰብ ቅ፣ ስድስተኛ ፊደል ከቀ ቤተሰብ እዚያ ፍ የምታዩት ስድስተኛ ፊደል ከቀ ቤተሰብ እንትን ከፈቤተሰብ ነው። እነዚህም በትክክል ስጠራ ፍቅር የሚል ቃል ማንበብ ቻልሁ ማለት ነው። ስለዚህ እናንተ በእንደዚህ መንገድ ቃላትን ማንበብ እና ከዛ በትክክል ቅርጻቸው ማወቅ ነው። ፍቅር ይኸው እንደዚህ አንብቡ። ሰባተኛው ፊደል ከፈቤተሰብ ፎ፣ ፎ ይኸው ይህን ይመስላል ቅርጹ ፎ። እዚያ ቶ ሰባተኛው ፊደል ከፈቤተሰብ። ከዛ እነዚህም በአንድ ላይ ፈተና ርጌ ሰነባቸው ፎቶ የሚል ድምፅ የሚያወጣ ቃል ፎቶ የሚል ቃል አነበብኩ ማለት ነው። እንግዲህ እንደዚህ እየጻፋችሁ የፊደላትን ቅርጽ በትክክል እያንዳንዳቸውን ያላወቃችሁ የአማርኛ ፊደላትን በቅደም ተከተል በሶስት ክፍሎች እናንተን በሚመጥን ሁኔታና ና ትረዱታላችሁ ብዬ ባሰብኩበት ሁኔታ በፊት ቪዲዮዎች ቪዲዮዎች አቅርቤያለሁ። እነዚያን እየገባችሁ እዩ እና ደግሞ እንደዚሁ ፊደላትን በቅደም ተከተል እየጠራችሁ ፈጠን እያላጋችሁና ቀስ እያላችሁ በመጥራት እንዴት ማንበብ እንደምትችሉ ተለማመዱ። በተረፍ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።